ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አወ ቅዱስ እግዚአብሔር ስሙ ዛሬም ዘወትም የተመሰገነና የተወደሰው ይሁን። በሌላ ቪዲዮ ተመልሼ መጥቻለሁኝ። ቀን ላይ ያላያችሁት የዛማኑ ጉዳይ ላይ በተገናኘ የሰራ መረጃ ለሱ ተመልከቱት። አሁን ግን ትናንትና ማታ በነበረን ወደ አራሰት አካባቢ ምሽት የሰራሁትን ቪዲዮ ጋር በተገናኘ ከወቅታዊ ጉዳይ ጋር በተገናኘ እንመሰራላችሁ። በተለይ ደግሞ እንግዲህ ከአዳነች አበቤ ጋር የነበረው ሚቲንግን በተመለከተ ማለት ነው። እንግዲህ ትናንትና ያንን ቪዲዮ ከሰራም በኋላ ኢትዮ ቤተሰብ ሚዲያም ያንን መረጃ ካወጣ በኋላ በሚገርም ሁኔታ ታይቶ ማይታወቅ መልኩ ኢኦቲሲ ለሌት ስድስት ሰዓት ላይ ምላሽ ሰጥቷል። ኢኦቲሲ የምናውቀው የአንቅልፋሙ ሰው ከሞተ ከወር በኋላ ዜና የሚዘግበው ኢኦቲሲ ሚዲያ ኢትዮ ቤተሰብ በሰራው ዘገባ ላይ ለሌት ስድስት ሰዓት ላይ ምላሽ ሰጡ። ይሄ ነገር የሚያሳየው ምንድን ነው? ከቤተ ክርስቲያን ክብር ይልቅ ከሚገደለው ምእመን ክብር ይልቅ ዕለት ዕለት ከሚሞተው ክርስቲያን ክብር ይልቅ ዕለት ዕለት የጮኸ ከሚታሰረው ክብር ይልቅ እንዴት ጳጳሳቱ ይናገራል የሚል ሳቤ በልጦባቸው ሌሊት ስድስት አለ ያበላይ ሰጥቷል። የኦቲሲ እንደምታውቁት ቅዳሴ የገሌ የተባለው ሊቀ ጳጳስ እዚህ ደብር ላይ ተገኝቶ ቅዳሴ ቀደሰ የሚል ነው እንጂ የምእመናን መሞት ይቁም፣ የክርስቲያኖች መገደል ይቁም የማይለው ሚዲያ ሌሊት ስድስት ሰዓት ላይ ተነስቶ ዘገባውን ሰራ። ዘገባው መሳቸ አለ። በነገራችን ላይ ሁለት ጥናቶችን ጭምረ የሚመስሉ ጉዳዮችን ለማቅረብ ሲሞክርንም አይተነዋል። በጣም የገረመ ነገር ነው። እስ አንዳንድ ጉዳዮችን እንመለከታለን። የአቡነ ሳዊሮስ ቪዲዮንም ደግሞ እናያለን። እኔ ካሳቁኝና ካስገረሙኝ ነገሮች መካከል ላይ ግን አንዳንዶቹን ለመለከታቸው፣ ለምሳሌ አዲስ አበባ ሀገረ ስብከት እንግዲህ ካወጣው መረጃዎች ብንመለከት ማለት ነው እንግዲህ አንደኛው ጉዳይ የተናገረው ነገር ምንድነው፣ ብፁዕ አቡነ ዲዮስቆሮስ እንዲህ ብሎ አልተናገሩም የሚል ነገር ነው። ምንም አይነት ማስረጃ አላቀረበልንም። ምንም ነገር አልተናገርም። ነገር ግን አቡነ ዲዮስቆሮስ እንዲህ አልተናገሩም ብቻ በደፈናው ብሎ አልፎታል። ታዲያ ልጅቷን ጉዳይ አሊያም ደግሞ ቅዱሳት ስዕላት ሲቀደል አሊያም ደግሞ ወንድሞቻችን ሲታሰሩ አሊያም ደግሞ ስለቤት እየጮኸ ያሉ ወንድሞቻችን ሲታሰሩ ለምንድነው ዘገባ ማሰሩት? ስህተት ከሆነ ፌክ ከሆነ አሊያም ደግሞ አቡነ ዲዮስቆሮስ ወጥተው በግልጽ ወጥተው በሚዲያ ወጥተው አሁን መስቀል አላር ከፊታች፣ መስቀል አላር እስቲ በሚዲያ ግልጽ ወጥተው ቅዱሳት ስዕላት የሚያቃጥሉትን እንቃወማለን ሁላቸውም ለፍርድ እንዲቀርቡልን እንፈልጋለን ብሎ ለምርማ ይነግሩ። ማስተባበል የሚባለው እንደ አይደል። ስለዚህ በግልጽ ወጥተው እሳቸው አቡነ ዲዮስቆሮስ ወጥተው በግልጽ ቅዱሳት ስዕላትን የሚያቃጥሉትን ይታሰሩልን፣ ቤተክርስቲያንን እየሰደቡ ያሉ አካላትን ይታሰሩልን። ደግሞም ደግሞ ስለ ቤተክርስቲያን በመጫዋቸው ምክንያት ታሰርቶ ይፈቱል ማለት ለምንድን ነው የማይቻለው? እስቲ ያድርጉት ና የዛን ጊዜ ዲዮስቆሮስን እንመራቸው። ከዛ ውጭ ጎ ወደ አቡነ ሳዊሮስ ልምጣ። በጣም አስቅኝ አስቅኝ ንገሮች አሉ። ለማንኛውም ንስ በጣም አጭራጭር ነው። ዛሬ ሰራላቸው እኛ እየተደረገ ያለው እገዛ ድጋብ ቀላል አይደለም። አንድም ምንጊዜም ያልተሰራ ለቤተክርስቲያኒቷ ማንም የነበሩት ኃላፊዎች ከንቲባችው የሆኑ ሌሎች መንግስታት በነበሩ ዘመን ቀደም ብሎ ካልሆነ በስተቀር ጊዜ ወዲ የነበሩት እንደ አሁኑ ለቤተክርስቲያን ትኩረት ሰጥቶ ያገለገሉት የሰሩት የረዱት ወቅት ጊዜ የለም። በእውነቱ ምክርት ከንቲባ ዘመን በጣም ለቤተ ክርስቲያኖችን ልዩ እገዛ እየተደረገልን ነው ያለው እና ለወደፊት ይሄን እገዛችው እንዳይለየን የምለው ለበዓሉ እንግዲህ ጥሩ ነው፣ ጥሩ ተይዘዋል ይዞታው መልካም ነውና የእናንተ ገዛ ግን በጣም ጥሩ ነው። እንደሰማችኋቸው ሳዊሮስ መሉ እንደ አዳነች ጊዜ አዲ አዲዋ እንደ እሷ ጊዜ ጥሩ ጊዜ አላገኘንም። ቤተክርስቲያን ብዙ ጊዜ እንደዚህ አይነት ጉዳዮች ላይ አይተናል። ነገር ግን እንደ አዳነች ጊዜ የተመቸን ጊዜ እንደሌለ ተናግረዋል። የሚገርመው እሱ አይደለም። በአዳነች ጊዜ ቤተክርስቲያናት እንደተቃጠሉ ቤተክርስቲያናት ለኮሪደር ልማት ተብለው እንደፈረሱ ምዕመናን ኦርቶዶክሳውያን ምዕመናን ከደብራቸው እንደተፈናቀሉ ግን ረስተውታል። ግን ለና አቡነ ሳዊሮስ ከና አዳነች የበለጠ የተሻለ ግን ለቤተክርስቲያን እየደገፈ ግን የለም። ለና አቡነ ሳዊሮስ ለእኛ ግን እንደ በልጽግና ጊዜ ደግሞ ለቤተክርስቲያን መከራ መጣባት ሰው የለም፣ ለመከራ መጣባት መንግስት የለም። በአንድ ቀን እኮ አስር አብያተ ክርስቲያናት ነበር ሶማሌ ክንድ ተቃጠለብን። በብልጽግና ጊዜ ነው እሱ። በኮሪደር ልማት ምን ያህሉ ምዕም እንደተፈናቀለ ምን ያህሉ ደብራት ቦታቸውን እንዳጡ የምናውቀው ነገር ነው። ግን በአቡነ ሳዊሮስ ቋንቋ እንደዚህ ጊዜ ተመቻት ጊዜ የለም ቤተክርስቲያን። ትንሽ ደግሞ እንቀጥል። መስተዳደሩ በዚህ በከተማ ባለው ጠንካራ አመራር ጠንካራ አሰላም ያለ መሆኑን በየጊዜው በምናየው እንገነዘባለን እንዲሁም አድናቆታችንንም ባለንበት ሆነን እናደንቃለን እና ስለዚህ እቺ ቤተክርስቲያን ደግሞ ታላቅ ናት በአሉም ታላቅ ነው አለም አቀፍ በአልም ጭምር ነው ስለዚህ ይህን ታህል የወጣችሁ የወረዳችሁ ለቤተክርስቲያኗ ሞገስ ሆናችሁ እየሰራችሁ ስለሆነ እንግዲህ መልካም በሰራን ቁጥር እግዚአብሔር የመልካም ዋጋ ከፋይሱ ስለሆነ ያው እግዚአብሔር መልካሙን ነገር ያድላችሁ እላለሁ። ስምንት ሚሊዮን ብር በላይ ወጪ ተደርጎ ለበዓለ መስቀሉ በመስተዳድሩ በኩል ያው ቤተክርስቲያኗ ምዕመናኑ ሊያወጡት የሚገባውን ነገር በእናንተ በዚሁ በመስተዳድሩ በክብርት ከንቲባ መሸፈኑ ይህም ትልቅ ኩራት ይሰማናል፣ በእናንተ በልጆቻችን። እንግዲህ አሁን ዲዮስቆሮስ ደግሞ እንደናንተ ጥሩ የለም፣ እንደውም 8 ሚሊዮን ብር ረድታችሁናል፣ ስለዚህ ከዚህ በላይ የተሻለ ነገር የለም እያሉ ነው። 8 ሚሊዮን ብሩ በኋላ መጣበታል። አሁን እውነት በቢሊዮን ብር የምታንቀሳቀስ ቤተክርስቲያን 8 ሚሊዮን ብር ብርቅ ሆኖባት ቢሊዮኖች እንደ ብሮችን የምታንቀሳቀስ ቤተክርስቲያን ከኤርፖርት ሲቀጥል ትልቅ በጀት የምታንቀሳቀስ ቤተክርስቲያናቸው በኢትዮጵያ ውስጥ እሷ ስምንት ሚሊዮን ብር ከአዲስ አበባ መስተዳደር እርዳታ ተደርጎለት ደንቋቸው፣ በቃ እንዴት ያለ እየተባለ ያለው ስምንት ሚሊዮን ብር ለቤተክርስቲያን ብርቋ ሆኑ፣ ድንቋ ሆኑ። እንመጣበታለን የአዲስ አበባ ሀገረ ስብከት ነው አሉ። በተለይ ቤተክርስቲያናችን በዚህ ሰዓት እኛ ታወቅንበት ድሉን ከተጠቀምንበት ለብዙ መልኩ ቤተክርስቲያናችን ጥያቄዋ እየተመለሰ መልስ እያገኘን ያለ እውነት በአሁን ዘመን ላይ በአሁኑ ሰዓት ላይ ቤተክርስቲያን ጥያቄዋ እየተመለሰላት ነው። እውነት አሁን ባለንበት ዘመን ላይ በዘመነ ብልጽግና ቤተክርስቲያን ጥያቄዋ እየተመለሰላት ነው ፍርዱለናት በት ወቅት ስለሆነ ከእኛ አካል ጎደለ ከእኛ አካል ቀረ በስተቀር በዚህ በኩል የቀረ ነገር ያለ አይመስለኝም፣ ወይንም የለም ማለት እችላለሁኝ። ስለዚህ ምንም የቀረባት ነገር የለም፣ ቤተክርስቲያን በደንብ አድርጎ ተመችቷት አላሉ። ጥሩ ነው አባታችን፣ ደግሞ የእኛውን ደግሞ እንስማ። ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስ እና በብፁዕ አባታችን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ እንዲሁም በብፁዕ አባታችን አቡነ ሪያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ የሚመራ አንድ አብይ ኮሚቴ አለ። በስሩ 12 ንዑሳን ኮሚቴዎች አለ ክብርት። እነዚህ 12 ንዑሳን ኮሚቴዎች ሁሉ የራሳቸውን እቅድ አቅርበው እቅዳቸውን በአብይ ኮሚቴው ተገምግሞና ጸድቆ ሲተገብሩ ቆይተው አሁን የሚቀረን የባጅ ስርጭትና የስቴጅ ስራ ካልሆነ በስተቀር ሌሎቹ ስራዎቹ ተጠናቀዋል። የስቴጁን በሚመለከት ያው ብፁዓን አባቶችም በየጊዜው እንደምታውቁት እንደምናቀርብላችሁ ሁሉ በንጉሰ ነገስቱ ዘመን ተቋርጦ የቀረው የቀረውን ታሪክ ቀጥሎ ታሪኩን ከተቀበረበት አንስቶ ቤተክርስቲያን በንጉስ ዘመኑ ጊዜ የተቀብሮባት የቀረባት የመስቀል ፕሮግራም ነው ፕሮግራም ነው። እስቲ እንደው እግዚአብሔር ያሳያችሁ በንጉሰ ነገስቱ በኃይለ ስላሴ ጊዜ የቀረባት ፕሮግራም እና አሁን በብልጽግና ጊዜ የመጣላት ፕሮግራም የትኛው ፕሮግራም ነው መስቀል አካባቢ የምናውቀው መስቀል በመለስ ዜናዊ ጊዜ በዩኔስኮ የተመዘገበው መስቀል የትኛው አከባበሯ ነው? በንጉሱ ጊዜ ቀረ? የትኛው በዓላችን ሳናከብር የቀረ ነው? በንጉሱ ጊዜ ቀርቶ አሁን በብልጽግና ጊዜ እየተከበረ ያለ በዓላችን ነው? ማሽቃበጥ ይቻላል እንዴ? እንደ እባካችሁ እንደገና ህይወት በመዝራት በእርስዎ የስራ ኃላፊነት የስራ ዘመን ክብራችን ተጠብቆ ሙሉ ወጫችን ተሸፍኑ ከስምንት ሚሊዮን ብር በላይ አውጥተው የሚሸፍኑልን ክብርት ናቸው። እና በዚ አጋጣሚ አባቶቻችን ክብራችን ተጠብቁ። አብይ አይደለም እንዴ ጳጳሳትን እንዲህ ያላቸው? አብይ አይደለም እንዴ ቤተክርስቲያን ለሁለት የከፈላት በነሳዊ ሮስና በአብይ አይደለም እ ቤተሰብ የተከፈለችው በጳጳሳት ምክንያት? ብዙ ወጣቶች የተገደሉት በአብይ ዘመን አይደለም በነሳዊ ሮስ ምክንያት አይደለም? እውነት ቤተክርስቲያን ተከብራለች? በእነሱ ዘመን በብልጽግና ዘመን ቤተክርስቲያን ከብራን ያለችው ክብርን ያየችው ምን? ኦርቶዶክሳን በየመንገዱ አይደለ የሚታረዱት? ኦርቶዶክሳን በየመንገዱ አይደለ የሚገደሉት? አርሲ ላይ በየሉት አይደለ ዜና የምንሰማው? ምንድን ነው? በአብይ ዘመን በዘመነ ብልጽግና ቤተክርስቲያን የከበረችው በምንድን ምክንያት? ምን ምን ተደርጎላት ቤተክርስቲያን የከበረችው? እንድታመሰግኑ ለማሳሰብ ያክል ነው። ስለዚህ በእነሱ አነጋገር ቤተክርስቲያን በጣም ከብራለች። በዘመነ ብልጽግና ቤተክርስቲያን ከፍ ከፍ ብላለች። አይገርማችሁም? እስቲ አዳነች የምትናገረው ሰፋ አድርገን ለሞ እንደዚህ አይነት የአደባባይ በዓላቶች መስቀል ብቻ አይደለም፣ ሌሎችም በዓላቶች የከተማ አስተዳደሩ ድጋፍ ያደርጋል። ድጋፍ ሲያደርግ ለምሳሌ መስቀልን ከወሰድን ምንም እንኳን በዋናነት በባለቤትነት በዓሉን የምታስተባብረው የምትመራው እንዲሁም ደግሞ በዓሉን የምታከናውነው የኢትዮጵያ ኦርቶዶክስ ቤተክርስቲያን ብትሆንም የአደባባይ በዓል ነው። ብዙ ሕዝብ ነው የሚወጣው። ለሀገራችንም እንግዲህ ሀገራችንን በማስተዋወቅ በዩኔስኮ የተመዘገበ ነው። አንድ ኢትዮጵያን ስም ካስጠሩ የኢትዮጵያ በዓላት ውስጥ የተካተተ ነው። ለከተማችን ድምቀት ነው። የቱሪስት መስህብ ነው። በጣም ኢኮኖሚውም የሚነቃቃበት ብዙ ሰዎች በዓላቱ ምክንያት በማድረግ ገቢ የሚያገኙበት ነው። እኛም በዓላቶቹ ምክንያት በማድረግ በከተማችን ውስጥ ዝቅተኛ ገቢ ያላቸውን ሰዎችንም ጭምር የምንደጉምበት ማዕድ የምናጋራበት ህዝቡ እርስ በርስ መተሳሰቡ የበለጠ እንዲጎለበት የምናደርግበት ነው። በዓላትን ምክንያት በማድረግ ህዝብ ይረዳዳል፣ አብሮነት ይዳብራል። እንዲሁም ደግሞ በእምነቶች መካከል በቤተ እምነቶች መካከል የበለጠ በጎ ህሳቤ አንዱ ለሌላው በዓል መልካም መመኘት ብቻ ሳይሆን ማድረግም ጭምር እንዲጎለበት ማድረግ እንዲያደረግን ስለሆነ የህዝባችን አብሮነት እና አንድነቱ የበለጠ የጎለበተ የሚሄደው እንዲሁም ነባሩም ጭምር እንዳይሸረሸር የምንጠብቀው ከዚ የተነሳ ተነሳ እንደ ባለ ድርሻ አካል እናግዛለን። ማገዝ ኃላፊነት አለብን። በዓሉ ደምቆና አእምሮ መከበሩ እንደ ሀገርም እንደ ከተማም ያለው አንድምታ ትልቅ በመሆኑ በሁሉም የደመራ ስፍራዎች አስፈላጊውን ሁሉ ድጋፍ ማድረጋችን ይቀጥላል ነው ያሉት ከንቲባ አዳነች። ደምቆ አምሮ ሰላማዊ ሆኖ መጠናቀቁ እንደ ኢትዮጵያ እንደ ከተማ አስተዳደራችንም እንደ ቤተክርስቲያኒቱም ትልቅ ውጤታማነት ስለሆነ ይህንን ማድረጋችንን ኃላፊነታችንን እንደ መወጣት ነው የምንቆጥረው፣ ግዴታችንም ነው ብለን ነው የምናስበው እና እስከ መጨረሻው ድረስ ይህንን አጠናክረን እንቀጥላለን። እዛ አካባቢ ያለውን የበለጠ ስርዓትና ውበትም ድምቀትም ለማስጠበቅ የሚመለከተው እና ኃላፊነት ያለበት ዝርዝር ኃላፊነቱን በትክክል መወጣት በሚያስችል መንገድ መመራቱም እሱ የሚበል የሚያሰኝ ነው። በጣም ጥሩ ስራ ተሰርቷል። እስከ መጨረሻው ማገዛችንን እንቀጥላለን። በየአካባቢውም ባለው ላይ እስከ መጨረሻው እንከታተላለን። እናንተም በርቱ። እንበረታለን እነ ሳዊሮስ እያሉ ምንለን ብላችሁ እንበረታለን። በነገራችን ላይ በነገራችን ላይ በዘመነ ብልጽግና ነው ቅዱሳ ስዕላት እየተቀደዱ እየተፌዘብን። በዘመነ ብልጽግና ነው ፓስተሮች መጽሐፎቻችንን እያወጡ ያላገጡት የተሳደቡት እያንቋሻሹብን። በዘመነ ብልጽግና ነው የእኛ አባቶች እየተከሰሱ ፍርድ ቤት የቀረቡት። በዘመነ ብልጽግና ነው ኦርቶዶክሳውያን ስለ ቤተክርስቲያን በመጫሃቸው ምክንያት እየታሰሩብን ያሉት በዘመነ ብልጽግና ነው በኮሪደር ልማት ቤተክርስቲያናት እየተፈናቀሉ ያሉት ምእመናን ከአጥቢያቸው ለቀው ሌላ ቦታ እየሄዱ ያሉት። በዘመነ ብልጽግና ነው በዘመነ ብልጽግና ነው የመስቀል በዓል በየሰፈራችን እንዳናከብር የተከለከልነው። ግን ለአቡነ ሳዊሮስ ሲሆን ይሄን የመሰለ ጊዜ የለም። ለአቡነ ዲዮስቆሮስ እንደዚህ ቤተክርስቲያን የተዋበችበት ጊዜ ያማረላት ጊዜ የለም። እና ሁለት ቤተክርስቲያን ያለ የሚመስለኝ በነገራችን እኛ ምእመኑ የምናያት የምንመለከታት ቤተክርስቲያን እና ባለስልጣናት የሚያያት ቤተክርስቲያን በጣም የተለያየት ይመስለኛል። በጣም የሰማይና የምድር ያህል የተለያየ ይመስለኛል። ይቅርታ ስለ ስልኩ። እኛም እኛ እናቃት የምናያት ቤተክርስቲያን ጳጳሳት የሚያያት ቤተክርስቲያን የተለያዩ ይመስለኛል። እንዲህ ነው። ቸር አምላካችን ቸር ያቆየን።